ለመሀመድ እኮኔ እንዳላ አውቃለሁ፣ ለመሀመድ ራሳችሁን አሳልፋችሁ እንደምትሰጡ አውቃለሁ። ግን ለአላህ ራሳችሁን አሳልፋችሁ ካዘዙ እንጂ ራሳችሁን አሳልፋችሁ ስጡ እስከ ሞት ድረስ። እንደውም አላህን ካላህን ካድ ነው የሚልህ አይደለ? አስቸጋሪ ነገር ላይ ብትሆን አንተ አላህን እንድትክድ ነው የሚነገር። መሀመድን ግን መካድ አይቻልም። አው ትክክል ነሽ። ያዚህ ሁኔታ እንደዚህ ካዱ ሚለው ለነብዩ መሐመድ ሙቱን ብሎም ተዛዙን በሳቸው አማካኝነት ያስተላለፈልን አላህ ነው ነው። ላላህ ራሴን አሳልፍ ለፈጣሪ ፈጣሪ ምትለው አንተ አይደለ? ራሴን ለፈጣሪ ሰጣለሁ እንጂ ለማላላህ የቱጋ ነው ራስን ላላህ ስጥ? ወይም አሁን ብዙ ሙስሊሞች እዚህ ጋር መተብት ጠይቅ ፊዳክ ረሱልላህ ይላሉ። ፊዳ ከአላህ የሚል አንድ አንድ ሰው ስጠኝ ወይም አንድ መረጃ። ስለዚህ በፈጣሪ ነው ራስን የሚገዝ ማስጠረት ምናምን የምትለው ይሄ ዘበት ነው። ለማህመድ ነው ራሳችሁን አሳልፋችሁ የምሰጡት። እሳቸው ፊዳ እንድንሆን ያዘዘን ራሱ በነብዩ አማካኝነት በግልጠተ መለኮት አላህ ነው። ስለዚህ ለነብዩ መሞት ራሱ የአላህ ትእዛዝ ነው። መሐመድ በሐዲስ የሚያዛችሁን ታዘዛላችሁ። ፊዳንን ሆን ታዘናል። ስለዚህ ያንን ትእዛዝ መጠበቅ በራሱ የአላህን ትእዛዝ መጠበቅ ነው። ለምን ከተባለ አላህን ታዘዙ ነብዩንም ታዘዙ ስለተባለ። ኦኬ ግን የቱታን ለመሐመድ እኮ እኔ እንዳላው አውቃለሁ። ለማህመድ ራሳችሁን አሳልፋችሁ እንደምትሰጡ አውቃለሁ ግን ካዘዙ እንጂ ራሳቸውን ያሳልፋችሁ ስጡ እስከ ሞት ድረስ። እንደውም አላህን ከአላህን ካድ ነው የሚልህ አይደለ? አስቸጋሪ ነገር ላይ ብትሆን አንተ አላህን እንድትክድ ነው የሚነገርህ። መሐመድን ግን መካድ አይቻልም። አው ትክክል። ትዕዛዙን በእሳቸው አማካኝነት ያስተላለፈልን አላህ ነው ነው። ስለዚህ ኢንጀነራል ስታስቢ፣ ምናልባት አንቺ በጭንቅላትሽ ለነብዩ ከሞቱ ለአላህ ማይሞቱበትን ምክንያት ምንድን ነው? ምናልባት ነቢዩ ነብዩ መሐመድን ያመልኳቸው ይሆን እንዴ? አላህን ሳይሆን የሚወዱት ነብዩን ነው የሚወዱት ብለሽ ጀጅ ልታረዪው ትችያለሽ። ነገር ግን ይሄ ራሱ የመጣው ትዕዛዙ ከአላህ ዘንድ በመሆኑ ታዛዥነቱ እስከሞት ድረስ ለነብዩ ሲሆን እስከሞት ድረስ ብሎ ያዘዘው አላህ ነው። ስለዚህ አላህን እየታዘዝን ነው። ገባኝ አሁን እኮ እኔ አላህንም ታዘዝክ፣ ማንንም ታዘዝክ፣ ግን ራስን እኔ ምንድን ነው ያልኩት? አትታዘዙም ሳይሆን መሐመድ ምን ሲል ነበረ? ከፈጣሪ ውጭ ለማንም ራስን አሳልፎ አይሰጥም፣ ራስን አሳልፎ የሚሰጠው ለፈጣሪ ነው አለ። እኔ ደግሞ እያልኩ ያለሁት ለመሐመድም አሳልፎ ትሰጣለ። አስቸጋሪ ቦታ ላይ ብትሆን እንደውም አላህን እንድትክደው ነው የምትነገረ መሐመድን ግን እኔ ማቀው ፈጣሪን መካድ ነው አጢያት የሚሆነው ግን እዚህ ጋር መሐመድን መካድ ነው አጢያት እናንተ ጋር ደግሞ። አዎ ትክክል፣ ትክክል እኮ ነሽ። ምንም የተሳሳተሽው ነገር የለም። ይሄ ትእዛዝ ግን ራሱ በአላህ ነው እያልኩሽ እኮ ነው። ይሄን ያልተረዳሽው ነገር ለነብዩ ሲሆን መሞትን ለአላህ ሲሆን ሙአሸተ ራሱ የአላህ ፍቃድ ነው ወይንም የአላህ ትእዛዝ ነው ነው እያልኩሽ ያለሁት አንቺ ምናልባት በአእምሮ ይሰላ በላለት ሹ ለአላህ አይሞቱ ለነብዩ ይሞታሉ። ስለዚህ ከአላህ የበለጠ ነብዩን ነው ያመልኩት ብለሽ ልታስብ ይችላልሽ። እኛ ግን ኢን ጀነራል የምናስበው ምንድነው፣ የአላህን ትእዛዝ መጠበቅ የሚባለው ምንም ይሁን በአእምሮአችን ትልቅ ትንሽ ብለን አር ለምናወዳደረው ያ ትእዛዝ ከአላህና ከመልክተኛው ከሆነ እጅ መስጠት ብቻ፣ ሰሚና ወጣናል ሰምተናል፣ ታዘናለሁ እኮ እኔስ ምን አልኩኝ አንተ ለመሐመድ ነው የበለጠ የምትታዘዘው ነው ለመሐመድ ይሄ ነው አንቺ የምታስቢው ሳይሆን እናንተ የምታረጉትን ነው የምነግራችሁ እኔ ትዕዛዙ ከማነው ግን እስኪ እቺ ይሄ ጥቅስ የቱ ጋ እንዳለ ቦታውን የምታውቀው ከሆነ ንገረን ኢነማ ጀዛኡ ለዚነ ዩሃርቡን ላሃ ወረሱላሁ ወየስአውና ፊልአርዲ ፈሳድ የቱ ጋ ነው እቺ ጥቅስ ያለችው ትንሽ ካጥልበትስ እስቲ ሱረቱል ማይዳ መሰለኝ፣ ሰላሳ ሶስተኛው አንቀጽ ሱረቱን ሱረቱል ማይዳ አማረኛውን ወየ በለን፣ እያወጣሁት ነው። የነዚህ አላህንና መልእክተኛውን የሚዋጉ በምድርም ላይ ለማጥፋት የሚተጉ ሰዎችን ቅጣት ወይም እጆቻቸውን እግሮቻቸውን የማፈራረቅ ወይም ከአገር ማባረር ነው። ይህ በእነሱ አቅራ በቅርቢቱ ዓለም ውርደት ነው። በመጨረሻይቱም ለነሱ ከባድ ቅጣት አላቸው። ይኸው እኔ የምዋጋው እንግዲህ ፈጣሪንም ነብዬንም የሚዋጋ እንድዋጋቸው በምድር ላይ መጥፎ ነገሮችን የሚዘሩትን ሁሉ እንድዋጋ ታዝቻለሁ። ይኸው አሁን ምን ትያለሽ ነበር? አሁን እኮ እዚህ ጋር ምን አላመጣሉ? መሐመድን አላህንና መልእክተኛውን የሚዋጉ ካለ ምንም አላመጣውልሽም። አሁን በነብዬም ላይ በአላህም ላይ የሚመጣውን ነው የምዋጋው በቃ። ትዋታ የሚዋጉትን አልታዘዛችሁም አልሽ። ይኸው ታዘናል። አላልኩም ለአላህ አትታዘዙም እኮ አላልኩም። ነገር ግን አላህ መሐመድን ታስበልጣላችሁ። የኔ ጥያቄ ስትመጣ አላህና መሐመድ ሳይድ አሁን አንተ ያመጣው ራሱ አላህና መሐመድ የሚሉትን መሐመድና አላህ አይነጣጠሉም። አንድ አንዳንዴ ሲፈልግ መሐመድ የበላይ ይሆናል። ለምን ካልከኝ አንተ፣ አዎ ለምሳሌ ነፍስህን ለመሐመድ አሳልፈህ ትሰጣለህ። ላላ ግን ላላ ግን አስቸጋሪ ነገር ላይ ከመጣ ትክደዋለህ። ይሄ ተፈቅዶላል። አረ ለመሐመድን መካድ ግን ከስምና ነፍሴን ለመጠበቅ ነፍሴን ለመጠበቅ ከሆነ የነብዩ መሐመድ ነገር ባለሁበት ቦታ ላይ ነፍሴን ለመጠበቅ የማደርገው ነገር ይኖራል፣ አላህም ላይ የማደርገው ነገር ይኖራል። አሁን አንቺ ምሳሌ አድርገሽ ያቀረብሽው ዘይድን ነው። ዘይድን እናቱን አባቱን አይኑ እያየ ካፍር ካልሆንክ ተብሎ አይኑ እያየ በቃ ከፍር ያለሁ በላለ በእነሱ አምላክ ማለ አው በአንድ ሰው የመጣ እስልምና እኮ ነፍሱን አተረፈ። በአንድ ሰው ነው የሚመጣው፣ ሰበብ ሰበቡ በሰው ነው። ግን አሁን ግን ትዛዝ ከዛ በኋላ ግን በሱ ሰበብ ቁርአን ምን ብሎ ወረደ የሚለውን ደግሞ አምጭ። አላህ የውስጥ ልባችሁን እንጂ የላይ ምላሳችሁን አይም፣ እነማ ለአማሉ ብንያት ይላል እኮ። እሱን እኮ ነው ምልህ የሚያጠቁህ አይነት ነገር ከሆኑ አንተ አይ እኔ የማመልከው ኢየሱስን ነው ብለህ እኛን መስለህ በሃይማኖቴ ሉኝ ከሆነ እኔ እንደራሴ እላለሁ። አልኩይሎችን አልወክልም፣ ግን እላለሁ። ትእዛዝ ግን ፈጣሬን በውስጤ ግን አልክደውም። አዎ፣ ስለዚህ ፈጣሬን ትክዳለህ። መሐመድ ላይ ግን ስትመጣ በአፍህም በልብህም አትክደውም፣ ትሞታለህ። ለዚህ ነው እኔ እንደራሴ ለመኖር ስል እክደዋለሁ። ነቢይነቱ ለእኔ ለውስጤ ለላይ አይደለም። ማሜ እኔ እንዳንተ ሳይሆን እንደ እስልምና ነው የምጠይቅህ። አንተን ምን አገባኝ። እንደ እስልምናው የቱጋ ነው? አሁን የቱጋ ነው መሐመድን የካደ በአፉም በምላሱ መካድ ክልክል ነው የሚለው የቱጋ ነው ይህ ነገር? ዘሜ ለማፋፊ እኔ እያልኩ ያለው ፊዳክ ረሱሉላ ማለት ነፍሴን አሳልፌ እሰጥልሀለሁ፣ እሞትልሀለሁ ልጄንም ቤተሰቦቼንም እያልክ ፊዳክ ረሱሉላ እምትለው እኮ ምንድን ነው ታዲያ? ነፍሴን እሰጥሀለሁ ስትለው እኮ እሞትልሀለሁ እያልከው አይደለ? እንደ እሱም እንደሌላም ነው። እሺ ቀጥይ ግን እንደሌላ ማለት እንደምን? እኔ ለምሳሌ ይኸውልሽ አሁን በነፃነት ያለሁ ሰው ነኝ። ሃይማኖቴን በትክክል እያካሄድኩ ነው። ባለሁበትም በሸሪያ ሕግ እየተመራሁ ነው። ይህንን ነገር ሊያፈርስ የሚመጣ የነቢዩ መሐመድን ቃል የሚያስክደኝ ከመጣ እዋጋዋለሁ። ነገር ለአንተ አይደለም የምነግርህ። ቁርአኑ የሚያዘኝን እኮ ነው ነው የማያደርገው። አሁን በቁርአኑ ማ የሚያዘዝህ አሁን ፊዳክ ስትል አሁን ፊዳ ትሆናለ? አትሆንም። ለመሐመድ እሆናለሁ እንጂ በቃ አሁን ያ ማለት እኮ ለመሐመድ ሲሆን ፊዳ ትሆናለ ለአላ ሲሆን ግን ትክደዋለ በአፍህ ትክደዋለ፣ እያልኩ ነው። ሁለት አይነት ትዛዝ ነው። አይ አልክደውም። አላህን መካድ እንዳውም ወንጀል ነው። ተረክ ዲነሁ ፈቅቱሉ ይለናል። አላህን ራሱ መካድ ነው ይሄ። መሐመድን መካድ አላለም። እነ ዲና እንደላህ አልስላም፣ እስልምና ሃይማኖት የአላህ ነው። የአላህን ሃይማኖት የካደን ደግሞ ያ በአፍህ ስትክር ነው፣ በአፍህም በልብህም ከካድክ ነው ያ በአፌ ከካድኩ የልቤን ፈጣሪ ነው። መሀመድን ግን በአፌ በልቤን መካዳት ትችልም ስልህ አሁን እዚህ ጋር አላህን የምትክደው አላህን የምትክደው ለምንድን ነው? ለዓለም መሞት ነው። ነፍስህን አትሰጥም ላላህ፣ ትክደዋለህ። መሐመድን ግን አትክድም፣ ምክንያቱም ነፍስህን ትሰጥለታለህ፣ ትሞት ፊዳ ትሆንለታለህ፣ እንዲሁም ቤተሰብህን ፊደ ታረጋለህ። አይ መሐመድ እዚህ ጋር ካላ ይበልጣል። ምክንያቱም ላላ ሲሆን በልብህ ክደክ ነፍስህን ታስበልጣለህ። ለመዳን ስትል ነፍስህን ታስበልጣለህ ማለት ነው። ታድናለህ። በአፍህ እኔ ያለ አላቅህን ብለህ ለምሳሌ ጣዖት አምላኪ ጋር ከሆንህ ድንጋይ የሚያመልኩ ከሆነ ድንጋይህን እየሳምክ ያው መካማ ቢኖር ቁጭ ትላታለህ ማለት ነው። ገባም እነሱም ያመልኩትን እያመለክ ያስክዱኝ እንጂ የእነሱን አምልኮት አላመልክም። ላታርልም እኮ ስለስምናገባኝ አነጋገርሽ ገብቶኛል። ይኸውልሽ መሐመድ መካድ ማለት ፈጣሪ መካድ ነው። ፈጣሪን መካድ ማለት ደግሞ ነቢዩ መሐመድንም መካድ ነው። ስለዚህ ሁሉንም ይወክላል። አልኩሽ እኮ ይህንን አይመጣም ነበረ አንድ ቢሆን ኖሮ ከሁለት አይነት ትዕዛዝ አይመጣም ነበረ፣ ሲጀምር ማለት ነው። ሁለት አይነት ትዕዛዝ መጥቷል። እዚህ ጋር ለመሐመድ ነፍስህንም ምንት ሂዳሆን ተብለ ተነግረዋል። ይህን ተቀብለ እየኖርክ ነው ላላ ሲሆን ግን ትክዶአለሁ? ማን አለኝ ማን አለኝ? ይሄንን ማን አለኝ? እኔ በራሴ በውዴታ የወሰንኩት ውሳኔ እንጂ ማን ነው ፈጣሪ ያዞኝ ነው ይሄንን? ስለዚህ ሳትታዘዝ ነው ፊዳክም እሆንልሃለሁ የምትለው። አልታዘዝኩም፣ ትእዛዙን አሳይኛ። አንቺ ደግሞ በመረጃ ተናገር ትያለሽ። በመረጃ አትጠይቅም አሁን አላህ ስብሐነ ወተዓላ እኔን ካዱ መሐመድን ግን አትካዱ፣ ፊዳ ሁኑለት ም እንዳትክዱት የሚል አለ? ታዲያ ሳይኖር ነው። እኔ መረጃ አለኝ ግን መረጃውን አሳይኝና ነገር እንቋጫለን። እሺ፣ አሁን እንዳንተ ልምጣለን። ታዲያ ሳትታዘዝ ነው እንዲህ ፊዳ እሆንልሃለሁ የምትለው? ሳትታዘዝ በራስ ነው በጀግንነት ያው ስለምወዳቸው ሁሉም ሙስሊም አንተ ብቻ አይደለም። እዚህ ጋር እየመጡ ፊዳተ ረሱልላ ፊዳተ ረሱልላ የሚሉ ሰዎች ከራሳቸው ነው እንጂ ትዕዛዝ የላቸውም። ተሳቸው ፈጣሪ እንዴት አንቺ የማትወጂውን ነገር ያዝሻል? እኛ ወደ ነው ምናደረገው ነገር ራስን ለማስመለጥ እስልምና ላይ ያፈር ትዕዛዙ ብቻ አሳይኝና፣ ነገር እንቋጭ። አልኩሽ እኮ እኔ እየነገርኩ እየጠየቅኩ እኮ ነው። የለም በለኝና፣ እነዚህ እዚህ ጋር እየመጡ ትዕዛዝ የለም። ይሄ ሙስሊም በሙሉ የራሱ የሆነ መፈክር ነው፣ የራሱ የሆነ ሻዕር ነው። አንተ አትልም እንጂ እኔም ነብዩን የነካ አይኔን የነካ አንተ ብለሃል፣ ሂወቴን እሰጣለሁ። ቅድም አንተ ያነበብከው ላይ ምን ይላል መሰለኝ? ቅድም አንተ ነብዩን የነካ አይኔን የነካ ተደላለሁ ብለሃል። ቅድም ደግሞ አንተ የነገርከኝ ምንድን ነው? በአስቸጋሪ ቦታ ላይ ከሆንኩኝ አላህን በልቤ አያመርኩ ባፌ መካድ ይችላለሁ ብለህ እራስህ ነግረኸኛል። አዎ፣ ያ ከአቅሜ በላይ የሆነ ቦታ ላይ ሲሆን ነው። በዙሪያ ካፍሮች ብቻ ከሆኑ ወይም ማየት ሲቶች ከሆኑ ሙስሊም ሆነ እኛም መሀል መኖር አትችልም፣ ወይ ወደ እኛ፣ ወይ ውጣ ከእስልምና ካሉኝ አስመስላለሁ፣ ችግር የለም ዘይድም አልሁ በላለ ካለ በኋላ ነቢዩ ዐለይሂ ሰላቱ ወሰላም መጡና ችግር የለውም፣ ዋናው የልብህ ነው የምላስ አይደለም። አንተም ተገደህ ነው ተቀበልኩ መረጃውን እሰጣለሁ ግን እሺ፣ ካሊድ አንተም እንደዛ ነው። ፊዳ ከረሱሉላ ስትል ለምትለው አላ ያላዘዝህን ነገር ነው የምታረገው። ካሊድ አዎ፣ ፊዳ ከረሱሉላ የሚለው የነቢዩ ሰላ ሰለም ባልደረቦች ወይም ሰሃቦች ለነቢዩ ያላቸውን ፍቅር የሚገልጹበት አንዱ ንግግርና ተግባርም ነው ነው ብዙ ጊዜ እንደውም በሐዲስ ላይ ይጠቀሳል። ለእርሶ ፊዳ ልሆንልዎት ይላሉ። ከቤተሰቦቻቸውም አብልጥ ወዱ ነበር። ነው ያንን ነገር ነቢዩ ስለ ላሁ ሰለም አይተው ዝም ማለታቸው ማጽደቃቸውን ያሳያል። ያ ማለት ሀራም እንዳልሆነ፣ ይህ ነገር የተፈቀደ ነው። ለነቢዩ ሙሐመድ ስለ ላሁ ሰለም ክብር መዋደቅ መሄ በዲል ላይ ጥሩ ቦታ ያለው ነገር ነው ነው። ምክንያቱም ለምን ሰለሰ ነው፣ ያን ነገር ሲባሉ ሰምተዋሉ፣ አይተዋሉ፣ ተቀብለዋል። አሁን መሐመድ መሐመድ የሚለኝ እኮ የግለሰብ ፉከራ ነው እንጂ ምንም ጥቅም የለውም እያለኝ ነው። አይ እሱ ይበልሽ የፈለገው አስገዳጅነት እንደዚህ፣ ባስገዳጅነት አንቺ አንቺ ልጠቅስ አንቺ ልጠቅስ የፈለግሽውን ሐዲስ አቋርጥ ከህይወትህም በላይ እኔን አብልጠህ መውደድ አለብህ የሚለውን ሐዲስ ልታመጭለት ይመስለኛል። ተለኮ አብልጦ ያልወደደ ሙስሊም አይባልም ወይም መሆመን አይደለም የሚል ሐዲስ አለ። እሱን ልታመጣልሽ ፈልጋ ነው። ነገር ግን እሱ ደግሞ እያወራ ያለው በግዴታነት ሲባል ቅድም አሁን በቁርአን ላይ በሱራ ምን ላይ ነው አሁን ስለ ዘይድ የጠቀሰልሽም ማለት ነው። በዛ አይነት መልኩ አልታዘዝንም ለነብዩ ችግር በገጠመን ሰዓት የሚለው ነገር ግልጽ አይደለም። አላህ ግን በቁርአኑ ላይ የነገረን በግልጽ መልኩ ከተገደድን ወይም ደሩራ ውስጥ ከገባን አላህን መካድ እንደምንችል በግልጽ ያሳያል። አንቺ ወጣሽ ሐዲስ ግን ምንም በግልጽ የሚያሳይ ነገር የለውም። የተብራራ ነገር አይደለም። ከህይወታችን በላይ ነብዩ እንዲነግረን ነው። እኮ ስፈት ነው። ምክንያቱም መሐመድ አቶ አንተ ከደምናልኩ አቶ አላ አጥሮ ይላል አላንም ነቢዩንም ታዘዙ ማለት ታለ ቁርአን ላይ አሁን እዚህ ጋር መሐመድ አዘዟል የራሱን ማለት ነው። ምን ብሎ እኔ ከነፍሱ በላይ ያልወደደ ሙስሊም አይባልም ይላል አይባልም። ስለዚህ አንተም ሙስሊም ለፍቶ ልክ ነሽ። እዚህ ጋር እኮ ይኸውልሽ ቲጂ ማመዛዘን ያለብሽ እኔን እናትና አባቴ ከሚሰጡኝ የበለጠ ነብዩ መሐመድ ዓለይሂ ሰላቱ ወሰላም የሰጡኝ ስለሚበልጥ እኔ ከእናትና ከአባቴ በኳር እያወዳደርኩልህ ያለ ከአላህና ከማመር ነው እያወዳደርኩልህ ያለው። የበለጠ ማን ተወዳጅ አይ ፊዳ ከአቢ ወሚ በሚለው ከእናትና ከአባታቸው አብልጣችሁ ውደዱኝ የሚለውን ነው ልመልስልሽ የፈለግኩት። ይሄ ነብዩ መሐመድ የሰጡኝ እናትና አባቴ ከሰጡኝ በብዙ እጥፍ ስለሚበልጥ ከእናትና አባቴ ይበልጡብኛል። በአላህ ዘንድ ደግሞ ስታወዳድሪው ነብዩ መሐመድን እና አላህን ስታወዳድሪ ደግሞ እኛ ሙስሊሞች በምንም ተአምር ነብዩ መሐመድን ከአላህ አስበልጠን አናይም። ነቢዩ መሐመድ ራሳቸው የአላህ ፍጥረት ናቸው። ርዕሱ ደግሞ ጥቅስ ሰጠው ሽኮ ሱራ አምስት ሰላሳ ሦስት ላይ አላህንና ሲገልጽ ራሱ መጀመሪያ አላህን ነው የጠራው። አላህንና ነቢዩ መሐመድን የሚዋጉትን ተዋጓቸው አጥፏቸው ከምድረ ገጽም አጥፏቸው። ይኸው እንግዲህ ምን ትያለሽ? አሁን ነቢዩን አስፈልጠናል። እዚህ ጋር ለሚዋጉህ ቆይ፣ አንዴ ማሜ፣ እዚህ ጋር የሚለ ያለው ለሚዋጉህ፣ አቅም ባለ ጊዜ ለሚዋጉህ ምን በላለን ተዋጋ፣ ለመሐመድና ለአላህ። አቅም ካለህ ነው መዋጋት ከቻል። አቅም ከሌለህስ? አቅም ከሌለህስ? አቅም በሌለህ ደረጃ ላይ ስትሆን አንተ ተጠቂ መሆንን ሲገባ ምናለ አላህን ካድ አለ። አይደለም አይደለም አቅም ሳይኖረኝ ሲቀር ደግሞ መፍትሄውንም ነግሮኛል፣ ካድ በማለት ሳይሆን ቁርአን ላ ያለ አሁንም ወንድማችን ጥቅሱን ካስታወሰው ና ከነገረኝ ጥሩ ነው አዕዱ ለሁም መስተጣቱም ምን ቁዋ እኔ አቅም እንዳይኖረኝ የሚያደርገኝ አቅም እንዲኖረኝ የምዘጋጀው የማዘጋጀው ኃይል መኖር አለበት። መቶ ከሃይማኖቴ የሚያስወጣኝ አካል እንዳይኖር ቀድሜ ኃይል አዘጋጃለሁ። ነገር ግን አሁን የምናወራው በአንድ ግለሰብ ምክንያት ግለሰብ ነው። ለምሳሌ እኔ የሆነ ሀገር ተሳፍሬ እዛ የተሳፈርኩበት ቦታ ላይ መጥፎ ሰዎች አጋጥመውኝ ሙስሊም ከሆንክ አንድ ብቻዬን ከያዙኝ በምድራቸውና በአገራቸው ላይ ሆኜ ከሆነ እዚህ ጋር ራሴን ለማትረፍ ብልሃቴን እጠቀማለሁ። ነገር ግን አገሬ ድረስ ከመጣ እና ና ከእስልምና ውጣ ካለኝ ይሄ ከባድ ነገር ነው። አቅምም ባይኖረኝ እንደው ልሙት እንጂ ዋጋለሁ። አገሬ ላይ ነው የመጣው፣ ቦታዬ ላይ ነው የመጣው። ለዚህም ደግሞ ቁርአኑ ነግሮናል። ምን ብሎ ካስወጧችሁ ቦታ በጦርነትም ቢሆን ተመለሱና ግቡ። እናንተን ከሀገር ማስወጣት ካላችሁበት ቦታ ማስወጣት ከሞት የባሰ ነውና ተዋግታችሁን ቢሆን ወደ ሀገራችሁ ወደ ቤታችሁ ወደ ቂያችሁ ተመለሱ የሚል የቁርአን ጥቅስም አለ። ወደ ኢትዮጵያ የተሰደዱት ወደ መዲና የሄዱት ነፍሳቸውን ለማትረፍ እኮ ነው። ነፍሳቸውን ማሜ ልሽ፣ ነፍሳቸው ማትረፍ ያቃታቸው ከለቻይ። ማሜ አሁን እያልኩ ያለሁት እኔ እንዴት ነፍሳቸውን ያተርፋሉ ምናምን ምናምን ሳይሆን አቅም ባለ ሰዓት በቃ፣ አሁን ቁርኣኑን አትክደው ወይ ካደው፣ እንደ ቀድሞ የእኛ መፈከር ነው ብለህ ሀዲሱ የሌለህ መስሎህ የኛ መፈከር ነው እንዳልከኝ ካደውና እረፍ። አሁን እያልኩ ያለሁት እዚህ ጋ አንድ እዛ አቅም እስካለ ድረስ ተዋጋ ተብለሃል። አቅም ካለ አቅም ከሌለ ደግሞ መሐመድን እንጂ አላህን ካር ተብለሃል። በቃ በአፍ ካድ ምንድን ነው። በቃ ቁርኣን እኮ ነው የቁርኣን ትእዛዝ አንተ ኬትም አታመጣው። ነገር ግን መሐመድ ግን ደግሞ በሀዲሱ የራሱን ድርሻውን ሲያዝዝ ምን ብሏል? እኔን ከካድክ ብሏል። ከነፍስህም ከቤተሰብ ማስበለጠ ካልወደድከኝ ሙስሊም አትባልም። አለቀ። አላህን ግን ባስገዳጅ ሁኔታ ላይ ከሆንክ አላህም ባፍህ ከካድክ ሙስሊም አትባልም አልተባልክም? ባፍህ ከካድክ የምትገደለው መቼ ነው? አላህን መካድ ወንጀል የሆነበት መቼ ነው? በልብህም ባፍህም ስትክር ነው አላህን መካድ ወንጀል ነው የተባልከው። መሐመድን ግን ቀጥታ ባፍም በልብም በምንም መካድ አይቻልም። በቃ አለቀ። ከቤተሰብህ ከምንህ በላይ ከነፍስ ከራስ በላይ መሐመድን ተወዳታለህ ካልወደድክ ለመሐመድ መስዋዕት ፊዳ ካልሆንክ አይ ብለህ ወደ ኋላ ከሸሸህ አንተ ምንድን ነህ? ካፊር ነህ ማለት። ምንም ማብራሪያ ያስፈልገውም። የእኛ መፈክር ነው ምናምን ያልከው ከሆነ አረዳድሽ እኔም አልከራከርሽም እኮ ምንም እኮ፣ አንተም እኮ አረዳድሽ። እኔ ግን የምናገረው ምንድነው መሰለሽ? እኔ አቅም የሌለኝ ቦታ የሰው ሀገር ላይ የሰው መንደር ላይ ሆኜ በእንደዚህ አይነት ነገር ከተገደድኩ የራሴን ብልሃት እጠቀማለሁ። ግን ቆይ ማሚ፣ ስለ አንተ አይደለም ጥያቄው፣ እኔ እስልምና ላይ ነው። አንተን ምንም ልታደርግ ትችላለህ። አሁን ለምሳሌ አንተ እኮ ከእስልምና እስልምና ያላዘዘውንም ለምሳሌ አስገዳጅ ቦታ ላይ ከሆን በልብህም፣ በአፍህም፣ በልብህም አላህ ልትክድ ትችላለህ። ያንን ያንተ ነው እንጂ እስልምና ነው ብዬ ልጠይቀህ አልችልም። አንተ ሌላ፣ እስልምና ሌላ። እኔ አንተን መሰረት አርጌ እስልምና ላይ አልጠይቅም። ሰውን መሰረት አድርጌ እስልምና ላይ አልጠይቅም። መሐመድን መሰረት የማደርገው ለምንድን ነው? መሐመድ ላይ ጥያቄ፣ መሐመድ ይህንን ካረገ እስልምና ስህተት ነው የሚባለው፣ መሐመድ ዋናው መስራች ዋናችሁ ስለሆነ ነው እንጂ አንተን መሰረት አድርጌ በፍጹም ጥያቄ አላነሳም። ማሚሊዋሽ ይችላል። የዘይድን ምሳሌ አድርገሽ አቅርቢሽ፣ እኔን ተይኝና፣ ዘይድ ለምሳሌ ያለው ምሳሌ ያደረግኩት ዘይድን ዘይድ ብቻ እዛ ጋር ለዘይድ ብቻ ኳር ትዕዛዝ የተሰጠው ከዚህ በኋላ ህግ ሆኗል ብሎ እኮ አላ ቁርአና አውርዷል አዎ ከዘይድ በኋላ ህግ ሆኗል እና ታዲያ ዘይድ ምሳሌ ሊሆን አይችልም ዘይድ ስለፈጸመው ነገር የራሱ ነው ዘይድ ያደረገው የራሱ ነው አላ ባያጸድቀው ኖሮ አላ ይሄ ከዚህ በኋላ እንደዚህ ህግ ሆኖ ይቀጥል ባይል ኖሮ እዛ ያ ነገር ዘይድ ያ አብቅቶ ቢሆን ኖሮ ይህን ጥያቄ አላነሳም። ለምሳሌ አሁን እንደ መጽሐፍ ቅዱስ እነ ሰለሞን የሰሩት አለ፣ እነ ዳዊት የሰሩት አለ። ዳዊት ሰባት መቶ ሚስት አገባ፣ እንደዚህ አገባ ትላላቸው አይደለ? ያንን እግዚአብሔር በቃ ካሁን በኋላ የሰው ልጅ ይህን ያህል ሚስት ያግባ ብሎ ህግ ቢያደረገው ኖሮ የሰለሞን ተጠያቂነት ቀርቶ ክርስትና ላይ ይመጣ ነበር ማለት ነው። ያ ጥያቄ አሁን እዚህ ጋር ጥያቄውን የማንቀበላችሁ ለምንድን ነው? ሰለሞን ላይ አብቅቷል። ያ ነገር አንድ ሰው ሰርቶታል። ሰለሞን ከዚህ በኋላ ህግ አይደለም ያኛው ብለን ጥያቄያችሁ ውድቅ እናደርጋለን። እዚህ ጋር ግን ሰበቡ ሰበብ አልነዙሉ አይደለም ጥያቄ የሆነን ከዛ በኋላ ህግ ስለሆነ ስለሆነው ነገር ላይ ነው የምጠይቅ ያለው። አንተንም ማንንም ግለሰብ ላይ አልጠይቅም። እኔ እኔ እንደዚህ ያረጋለሁ እኔ እንደዚህ ያረጋለሁ አትበለኝ። ታዲያ ህግ ሆኖ የወረደልንን ነገር የምንተዳደርበት ከሆነ ምን ያቃውምሻል? ህግ እኮ ነው። የአሜሪካንና የኢትዮጵያ ህግ የተለያየ ነው፣ ግን አንቺ አሜሪካን ከሄድ የአሜሪካንን ህግ ነው የምትከተዩ። እየተቃወምኩ እኳ አይደለም እኮ። አሁን ይሄ ስለ ህጋችን እያወራች ነው። ህግ ሆኖ ተሰጠን እኮ ያ። ታዲያ እያወራ ነው እንጂ ማውራትና መቃወም እንትን ነው። ለምሳሌ እኔ አሁን የሆነውን ነገር ነው። እናንተ ለመሐመድ እንደዚህ ታደርጋላችሁ? አሁን አንተ ባወራኸው ነገር ላይ ነው የመጣ ነው። ምንድን ነው ያልከው አንተ ከፈጣሪ ውጪ ለማንም ራሴን አሳልፍ አልሰጠም ስትል ለመሐመድ ራሴን አሳልፈ እንደምሰጥ መረጃ ሰጠው፣ እንጂ እየተቃወምኩ እኮ አይደለም። መብትህ ነው፣ እንኳን ለመሐመድ ለሚስትህም ራስን አሳልፈ ዘጠኝ ምን አገባኝ ግን ያንን መቃወም አይደለም። እኔ ምልሽ ግን እኔ ምልሽ ግን ቲጂ አንቺ አሁን እናትና አባትሽን የሚነካብሽ ካለ ትከላከያለሽ፣ ነፍስሽንም ታስረክቢያለሽ ለእናትና ለአባትሽ ስትይ። ይሄ ነገር አንቺ እናትና አባትሽ አዘውሽ ነው ወይንስ የውስጥሽ ፍቅር ነው እንደዚህ እንድታደርግ የሚያደርግሽ? ኦኬ፣ እዚህ ጋር እኮ ይሄ ምሳሌ ሊሆን አይችልም። እዛ ጋ እናትና አባቴ እኔ አዝዘውኝ አይደለም፣ ቢያዙኝ እንኳን የእናትና አባቴ ትዕዛዝ እንትን አይደለም ሊሻር ይችላል። ገብቷል። ነገር ግን እዚህ ጋር ታዝዛችሁ ነው እያደረጋችሁ ያላችሁት ነው። እኔ ደግሞ አይ እኛ ፊዳከ አብአቢ ወኡሚ ያ ረሱልላህ ስንል ትእዛዝ ሆኖብን ሳይሆን ካለን ፍቅር ነው። ውስጣችን ትእዛዝ ነው ወይ? ሐዲሱ ይላል ትእዛዙማ፣ እኮ ከእናት ከአባታችሁ አብልጣችሁኝ ውደዱኝ የሚለው ትእዛዝ ደግሞ። ይሄንን ስናመዛዝ ነው በእርግጥም ነብዩ መሐመድ የሚሰጡኝ ነገር እናትና አባቴ ከሰጡኝ የሚበልጥ ነገር ነው ትክክለኛው መንገድ የዘላለምን ህይወት አሳይተውኛል። እናትና አባቴ ግን ይህንን እናትና አባቴም ራሳቸው የዘላለም ህይወትን የተማሩት ከነቢዩ መሐመድ። አንዳንዴ እንደ ጅል ታወራለህ። ጊዜ ቅሬ በላይ ማርያም ያንን አንተ ስላመዛዘንከው አንተ አመዛዝነህ በራስ ካመጣ ወይስ ትእዛዙ ላይ ተመርኩሰ ነው እያመዛዘንክልኛለሁ ትዕዛዙ ላይ ተመርኩዜ ነገርን ሳነጻጽረው፣ አነጻጸርክም አላነጻጸርክም እኮ እኔ የምታደ ምን አልኩኝ? አሁን ትክክል ነው ትክክል አይደለም ላይ እኮ አይደለም። ለምንድን ነው ያኔ ዝም ብለህ ጉንጭ አልፋ ወሬ የምናወራው? ማሜ በቃ አሁን እኮ እያልኩ ያለሁት አንተ አመዛዝን አንተ አመዛዝን፣ አይመለከተኝም። እኔ ዋናው የመጣው ትዕዛዝ ላይ ነው። የእኔ ነው አትበለኝ፣ ያንተ አይደለም። አሁን ይሄ ነገር ባይጻፍ ኖሮ ራሳችሁን ከራሳችሁም ከቤተሰቦቻችሁም አስበልጣችሁ ውደዱኝ የሚል ትዕዛዝ ባይመጣ ኖሮ፣ አንተ በራስህ አይ እኔ በቃ ከሁላችሁም በላይ መሀመድን ወዳለሁ አትልም ነበረ። ትዕዛዙ ስላለ ነው። ትዕዛዙ ደግሞ ይሄን ማለት ምን ማለት ነው? ለምሳሌ የሆነ አካል ወይም የሆነ ኃይል ቤተሰቦቼን እያጠቃ ከሆነ እዚህ ጋር ደግሞ በዛን ወቅት ሃይማኖቴን እና ነብዬን የሚያጠቃ ካለ አድልቼ የሚሄደው እዚህኛው ጋር ነው፣ ነብዬን የሚያጠቃው ጋር ነው። እናትና አባቴን ለፈጣሪ እናትና አባቴን ለፈጣሪ ተዋቸዋለሁ። ትእዛዙ ስላለ ትእዛዙ ስላለ ትዕዛዝ ደግሞ ተቀብዬዋለሁ። ሙስሊም በሙሉ